ከዚህ በላይ እኔ ከበደኝ። ሁሉም ነገር አስጠላ። አጠገብሽ በሆነ ደስ ይለኝ ነበረ። ፕሊስ ተረጅኝና እኔ ከጎንሽ ልሁ እንጂ ወጡ እያስጠላኝ ነው ያለው። ወንጀና ምንድን ነው? ስርችኝ ነው ያለው። እንዲህ ሁሉ ነገር ከበደኝ። እኔ እሷን በማየት ብረገረኩኝ። አይ አብርሃም፣ ማታ እንደዛ ለምናሃት፣ እንደዛ ተማጽናሃት፣ አብሬሽ ሊሆን ፍቀጅልኝና እስከምትወልጂ ድረስ አብሬሽ መሆን ፈልጋለሁ እባክሽ ሩታ ብልሃት። ዛሬ ደግሞ ከሄርሜላ ጋር እንግዲህ ቆንጅና ምንድነው ተብረከረኩልሽ እያልክ ትመጣለህ። እረ ው፣ እንዴት ብናረገና ምን ብናረገ ነው አንተ ሰውዬ የምትነቃው ማለት ነውና፣ እኔ ማታ ራሱ ሩታ በመወሰኗ በጣም ደስ ብሎኛል። ምናልባት ሀሳቧን ትቀይራለች እንዴ ብዬ ስጠብቃት ነበርና ሀሳቧን ቀየረችን ምክንያቱም አንተን አሁን ላይ ሩታ በደንብ አድርጋ ተረታለች። ገብቷል በቃ ከሷ ጋር ሆነህ ራሱ ብትፈቅድልህ ከሄርሜላ ጋር መሆንህ የማይቀር ነገር ስለሆነ እሷም ስለተረዳች ምን ነው አሁን ያለህበት ህይወት እኮ ተመችቷል። ስለዚህ ከኔ ጋር መሆኑ አያስፈልግም። በምታስፈልግ ሰዓት እኔ ራሴ አናግርሃለሁ። ለልጅ የሚያስፈልገው ነገር ግዴታ ነው ታደርጋለ ስትልህ ነበርና ቆይ፣ አንተ መጀመራ ይህንን ጥያቄ ወደ ሩታ ከማምጣት በፊት ከሄርሜላ ጋር ያለህ ነገር ጨርሰሃል ወይ አብርሃም? እንዴ ንቃ እንጂ አንተ እኮ እሷ እኮ ከኤርሜላ ጋር ያለህን ነገር ከጨረስክ እኮ ሩታ ካንተ ምንም እሺ የማትልበት ምንም ምክንያት የላትም ነገር ግን እዚህ ጋ ዛሬ ትመጣና አማክሽ ፍቀጅልኝ አብሬሽ ልሁን እኔ ያልችልም በቃ ጓጋው አብሶ ወንድ ልጅ አባት ስትሆኑ ብዙ አላፍትና አለባችሁ እኔ ግን የሚያሳስበኝ አብርሃም ልጅ ካንተ ምንድን ነው የሚማረው ወንድ ልጅ ነውና እንዳንተ አለሌ ነው የሚሆነው እንዳንተ ሰገጤ ነው ቅድሜ ሆኖ እንዳንተ አካስሩ ሴት ጋ ነው የሚማግጠው ወይስ እንዴት ነው? ጠንካራ እናት ታስፈልገዋለች። ለዚህ ነው ሩታ በርቺ፣ ጠንክሪ፣ ጀግኒ እያለን የምንጮህብሽ ልጅሽ በአባቱ ወጥቶ ስቃይሽን መከራሽን እንዳታይ ነው እኛ እየጮህን ያለው ማለት ነው እና ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት እንዴት ናችሁ? ያለን እግዚአብሔር ይመስገን፣ በጣም ደህና ነን። እናንተ እንዴት ናችሁ? ማታም ቪዲዮ ተለቆን ያልመጣሁም እንግዲህ፣ ዛሬም አልመጣሁም ነበረ። አሁን ግን ቲክቶክ ስገባ እንግዲህ አብርሃም የለቀቀውን ቁንጅና ምንድነው ተብረከረኩልሽ ምናምን ምናምን ብሎ ሲመጣ ግርም አለ። ምክንያቱም ማታ ደግሞ ቪዲዮ አይቼ ነበረና ሩታን አግኝቶ እኔ ግን ሩታ ማለት ነው ምን አይነት ሴት ነሽ? ግን አንዳንዴ ማለት ነው ለምን አትሉም እሱ በደወለልሽ ቁጥር ካሜራ ንቅረጽ ባለሽ ቁጥር እየሮሽ ምትወጪው ለምንድን ነው? በቃ እውነት ከአብርሃም ጋር ያለሽ ነገር ጨርሰሽ ከሆነ ከእሱ ጋር ምንም አይነት ነገር ንክኪ ከሌለሽ በክሱ ማምረሽ እየገፋሽበት ከሆነ የቀጠሮ ቀንም መሰረዝ እንደማችኝ ነው አስረግጠሽ ስትነግሩ የነበረው እሱ ቢያንስ ከልሽ በኋላ ፍርድ ቤት እንቅረብ፣ አሁን ግን ፍርድ ቤት መቅረብ የለብንም በሚልሽ ሰዓት አያያያ አይሆንም፣ አሁን ነው መቅረብ ያለብን፣ ይህንን ማድረግ አልችልም፣ ይህንን የሚያደርገው ሕግ ነው ብለሽ እስከወሰንሽ ድረስ ደውለው ነይ ባሉሽ ቁጥር ብቻ ሹኮክ እያልሽ ምትመጪው ለምንድን ነው? ለነገሩ ይሄም ያንቺ አካውንት ነው። ወደ አንቺ ነው። ያም ወደ አንቺ ነው። አልፈርድብሽም። ያ ገብቶቻላ። እና እውነቴ ነው ግን አስፈላጊ አልነበረም። ምክንያቱም በቃ አብርሃም የራሱን ህይወት መኖር ፈልጓል መርጧል። ከአንቺ ሄርሜላን አስፈልጧል። ከሄርሜላ ጋር ቆንጆ ጊዜ ቆንጆ ላይፍ እያሳለፈ ነው። ስለዚህ አንቺ በደወለልሽ ቁጥር መገኘት ይል ምንድነሽ አንቺ? አሁን ለሱ ሚስት እኮ አይደለሽም። ፈቶሽ የለን እንዴ? አዎ፣ የልጅሽ አባት ነው እናቃለን። ግን ደግሞ አሁን የሚፈልግበት አንቺን የሚያገኝበት መንገድ ማጥበብ ነው ያለብሽ ይሆናላ። እንቁ ሆነሽ ውድ ሆነሽ ነው መገኘት ያለብሽ። ከሱ በጣም መራቅ ነው ያለብሽ እንጂ በፈለገሽ ቁጥር በደወለልሽ ቁጥር እያነሳሽ ምታወሪው ነገር ከሆነ እይሽ፣ ከሱ ጋር ሻይ ቡና ምትይ ነገር ከሆነ እይሽ፣ ቪዲዮ ምትቀርጪ ነገር ከሆነ እኮ ታዲያ ልጅ እንዴት ብሎ ነው ያንቺን ጥቅም የሚገባው? አይገባውም። ስለዚህ ማሳየት ያለብሽ ከሱ ርቀሽ ሙሉ ለሙሉ ብሎክ አድርገሽ እስከምትወልጂ ድረስ ከሱ መራቅ፣ ከዛ ፍርድ ቤት ቀጠሮ በሚደርስ ሰዓት እዛ ፍርድ ቤት ትገናኛላችሁ እንጂ በየደቂቃው ሱን ምታገኚ ነገር ከሆነ በጣም ከባድ ነው የሚሆነውና የውሳኔ ሰው ስትሆኝ ቆራጥ ስትሆኝ ጀግና ስትሆኝ እነዚህን ነገሮች ማድረግ አለብሽ። አንቺ ርካሽ ሴት አይደለሽም ማለትላ። ማንም ባሻሸበት ማንም በሳመበት ከንፈሩ ማንም በጨበጠበት ከንፈሩ እየመጣ አንቺን ሲጨብጥ በእጁ ሲጨብጥሽ ሰላም ሲልሽ ቆመሽ ስታወሪው ጊዜ ስትሰጪው ታዲያ ምኑ ተለያያችሁ? ታዲያ ምኑን ተፋታችሁ? ሃሃ የምሬ ነው ምልሽና ወንድ ልጅ እንደዚህ በቀላሉ እኛን ማግኘት ሲችል ነው እንትን ሚለውና አንቺን በቀላሉ ስለተገኘሽለት በቀላሉ በፍቅሩ ስለወደቅሽ በቀላሉ አፈቅርሃለሁ ብለሽ ስለተናገርሽ አስቀድመሽ ፍቅርሽ አንቺ ስለነገርሽው ነው። አብርሃም በዚህ ልክ ሊጠግብብሽና ሊንጠባረርብሽ ከአንቺ ሌላ ሴትን እንዲመርጥ ያደረገው ማለት ነውና እኛ ሴቶች መግደርደር የሚባል ነገር አለ አይደለ? መግደርደር በጣም ትጠቅማለችና ቶሎ ብለን ብንወደው ብናፈቅረው እራሱ ያ ሰው ልም ይበል። ከፈለገ እነገ እኔ ሳልነግረው ሌላ ሴት ነግራው ተውሰደዋ ላንቺ አልፈቀደውም ፈጣሪ ስለዚህ ቶሎ ብለን እሺ ማለት የለብንም። እራሳችን ማረጋጋት አለብን። ለውሳኔ መቸኮል የለብንም። ከገባን በኋላ ለትዳር ብዙ መስዋዕት ይከፈላል። ብዙ መስዋዕት መክፈል አለብን። ቶሎ ብለን ስላልተመቸን፣ ስለጎረበጠን ብቻ ውልቅ ብለን መውጣት የለብንም። ሩታ ስታደርጊ የነበረው እንደዛ አይነት ነገር ስለነበረ ማለት ነው። የሆነ ኮሽታ በተፈጠረ ቁጥር ብድግ ብለሽ ቤቱን ጥለሽ ትወጫለሽ። እሱ ደግሞ ብድግ አድርጎ ሌላ ሴት ያመጣና በገዛ አልጋሽ ያጫውታል አይሻ ስለዚህ ይሄን ነገር ጥሩ አይደለም። አሁን ደግሞ በቃ እስከተለያያችሁ ድረስ ሲደውልልሽ አለ መገኘት በቃ አይመቸኝም፣ ቢዚ ነኝ፣ የራሴ ላይፍ አለኝ፣ በቃ እንደዚህ እያልሽ ራስሽን ቢዚ ማድረግ ነው እንጂ ያለብሽ፣ እየተጎተቱ መገኘቱ ተገቢ ነው ብዬ አልልም። ሲቀጥል ሄርሜላ እሺ ትላንትና ያንን ቪዲዮ እንደሰሩ አይተሻል። ከሷ ጋር መሆን እንደሚፈልግ ሲናገር ሰምተሻል። ዛሬ እያሻሸሽ እና እየሳምሽ መምጣቱ ተገቢ ነው ወይ? አንቺ ልጅ ግን መጨረሻሽ አያምርም። የእውነት ነው እምልሽ አብርሃም ላይ መጨረሻሽ አያምርም። ከሩታ የበለጠ እጥፍ እጥፍ እጥፍ ነው የምትጎጁ። የዛን የእኛን አንቺ ድምፅ አንሆነልሽም ምክንያቱም ዛሬ እየተቆጣንሽ ዛሬ እየመከርንሽ ዛሬ እየገሰጽንሽ እምቢ ብለሽ አሻፈረኝ ብለሽ አንቺ አለሌ ነው፣ ምንድን ነው የሚባለው፣ አሸሽ ገዳም እያሽ እስከሆነ ድረስ ከአሁን በኋላ የሆነ ነገር ቢደርስብሽ እኛ ላንቺ ጎን አንቆም፣ እንዳውም ከአብርሃም ጎን ነው የምንቆመው። ምክንያቱም አብርሃም በጤናው እንደዚህ ስላልሆነ የሆነ ነገር እንዳስነካሽው ግልጽ ነው። የሆነ የሆነ ነገርማ አስነክተሽዋል። እየጎተሽ ገጠር ትወሽዋለሽ፣ እየገጠሽ ወያና ትወሽ፣ እየጎተሽ ቲክቶክ ታሰሪዋለሽ እየጎተሽ ዩቲዩብ እየጎተሽ ትስሚዋለሽ እየጎተሽ አብረሽው ታድሪያለሽ። ስለዚህ ይሄ ሁሉ ነገር የሆነ ያለው አንቺ የሆነ ነገር ብታሰሪበት ነው እንጂ የሰውዬ በጤናውና በደነው አይመስለኝም። ሰዎች እናንተም ሐሳብ አስተያየታችሁ አስቀምጡልኝ ውዶችዬ ማለት ነው። እና እውነት ለመናገር አንዳንዴ አብርሃምን በጣም እናደድበትና ወዱ እኮ አይደለም ይቅር ይበለኝ ድለድግ ይላል ጉራጌና ድለድግ ይላለውና እውነቴ ነው እምላችሁና ለማንኛውም እናንተ ከተመቻችሁ ይመቻችሁ። እኛ ግን እንግዲህ የተሰማንን ከመናገር ወደኋላ አንልም። አብርሃም ግን አሁንም ቢሆን አቋም ቢስ አትሆን፣ አቋም ይኖርህ። እርግጥ ያለ አቋም ይኖር ከሄርሜላ ጋር ከሄርሜላ ጋር ወይ ከሩታ ጋር ከሩታ ጋር መሆን ነው እንጂ ያለብን፣ እንደ ገበይቴ ቅቤ እንዲህ እንዲህ አትበልብን እሺ። እንዲህ ምን ነው ሸዋ ሁለቱም ካላተር አምስኩ አልክሳ። ያቺም ወዶ ያቺም ወዶ የሚባል ነገር የለም። በቃ ወይ ሩታን ወይ ሄርሜላን መርጠ ሄርሜላ ጋር ሄደሃል። ሩታ ህይወት እየመጣ አትበጥበጥ። አንቺም እየተጎደሽ እየተጎተሽ እንደ በግ እየመጣሽ እዚህ በአት ፈይብን ሩታ ማለት ነው። በሰላም እንግዲህ የቀራት 15 ቀን ነው እያለ ነው እሱ። አይታወቅም፣ በዚህ 15 ቀን ቀደምም ሊል ይችላል ደግሞ ሊያሳልፍም ይችላል አይታወቅም። እሱ የሚያውቀው ፈጣሪና ፈጣሪ ብቻ ነው ማለት ነው። እና እንደዛ ነው ማድረግ ያለብሽ ትናለኝ። ትፍትፍ በሉ ውዶች እየ ለማንኛውም በጣም ወዳችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ባባይ ደናው ነው።